በሰበር ዜና የተነገሩ አርሰናልንና ማንቸስተር ዩናይትድን የሚመለከቱ አዳዲስ መረጃዎችን ይዘናል። ሐምሳ አንድ የእንግሊዝ ፕሪምየር ሊግ ተጫዋቾች ዛሬ ጁን 30 2025 ከክለቦቻቸው ጋር የነበራቸውን የውል ስምምነት ያጠናቀቃሉ፣ በይፋም ይለያያሉ። ሊቨርፑል ማርክ ጉሄን ለማስፈረም ከክሪስታል ፓላስ ጋር ድርድሩን እንደቀጠለ ነው። ክሪስታል ፓላስን ለማሳመን አንድ ተጫዋች ሊሰጥም ተዘጋጅቷል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉት። የደውል ምልክቱን ተጫኑት፣ ላይክ አድርጉ፣ ሊንኩንም ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ለደገፋችሁን በሙሉ ይኸው ምስጋናችን ከልብ ከልብ እናመሰግናለን። ወደ መረጃችን እንመለስ። አምሳ አንድ የፕሪምየር ሊጉ ተጫዋቾች ዛሬ ጁን 3 2025 ከክለቦቻቸው ጋር የነበራቸውን የውል ስምምነት በይፋ ያጠናቀቃሉ። ዛሬ ከክለቦቻቸው ጋር ይለያያሉ ተብሎ ይጠበቃል። ቶማስ ፓርቴ ከአርሰናል፣ ዶሚኒክ ካልቨርት ልዊን፣ አብዱላይ ድኩሬ፣ ጄሚ ቫርዲ፣ ቪክቶር ሊንድሎፍ እና ሌሎች ተጫዋቾች ናቸው። ከፕሪምየር ሊጉ የተለያዩ ክለቦች ጋር የውል ዘመናቸው ሁኔታቸውን በማጠናቀቅ ዛሬ በይፋ የሚለያዩት። በተለይ ኤቨርተን ከብዙዎቹ ተጫዋቾቹ ጋር የውል ስምምነቱ የሚያበቃው ዛሬ መሆኑ የተለየ ትኩረትን ስቧል። ሊቨርፑልን ስንመለከት፣ ሊቨርፑል በዚህ ክረምት የተጫዋቾች ዝውውር ላይ ጠንካራ ተሳትፎ እያደረጉ ከሚገኙ የፕሪሚየር ሊጉ ክለቦች አንዱ ነው። እንደ ሊቨርፑል ጥረት በሚቀጥለው የውድድር ዓመት ይበልጥ የሚሳካለት ይበልጥ ትልልቅ ድሎችን የሚያስመዘግብ ቡድን ሆኖ ለመቅረብ እየለፋ ነው። ልፋቱ መስመር ይዞለታል። እስካሁን ድረስ በፕሪሚየር ሊጉ ብዙ ገንዘብ አውጥተው ብዙ ተጫዋቾችን ካስፈረሙት ክለቦች መካከል ሊቨርፑል ከቀዳሚዎቹ ተርታ የሚመደብ ነው። ከሁለት መቶ ሚሊየን ፓውንድ በላይ አውጥቷል። ግን አሁንም የተለያዩ ቦታዎች ላይ ራስን የማጠናከርን ስራ ለማከናወን ቆርጦ እየተንቀሳቀሰ ይገኛል። የአርንስሎት ሊቨርፑል ከዚህ በኋላ ሊቨርፑል የበለጠ የዝውውር ትኩ ትኩረቱን ያሳርፋል የሚባለው አንድ የተከላካይ ክፍሉን ለማጠናከር ሁለትም ደግሞ በዘጠኝ ቁጥር ሚና የሚጫወት አጥቂን ወደ አንፊልድ ለመውሰድ ነው። አሁን የመሃል ተከላካይ ላይ የሚኖረውን የአርነስሎትን አማራጭ ለማስፋት በአንድ በኩል እዛ ቦታ ላይ ከቨርጅል ቫን ዳይክ እና ከኢብራሂማ ኮናቴ እንደዚሁም ደግሞ ያሉት ሌሎች አማራጮች ላይ የሆነ ነገር ቢያጋጥም ክፍተት እንዳይፈጠር ይህንን ያህል ኢንቨስት ተደርጎ ይህንን ያህል በተጫዋቾች ዝውውር ተበርት አንስቶ የወረድር ዓመቱ ላይ እንከን እንዳይኖር ለማድረግ ነው። እንግዲህ ወደ ማርክ ጉሄ ፊታቸውን እያዞሩት በሌላ በኩል ደግሞ በኢብራሂም አኮናቴና በሊቨርፑል መካከል የተፈጠረውን አለመግባባት በተለይ ተጫዋቹ የተፈጠረበትን ቅሬታ ተከትሎ ይህ ልጅ አንድ ዓመት ብቻ ስለሆነ እየቀረው ከሊቨርፑል ጋራ ይለያያል ፍሪ ኤጀንት ይሆናል ጥር አካባቢ ስለዚህ ከጥር በኋላ ፍሪ ኤጀንት የሚሆነው ኢብራሂማ ኮናቴ ላይረጋጋ የሚችልበት ማንኛውም ነገር የሚፈጠር ከሆነ ሊቨርፑል ላይ ክፍተት ሊፈጠር ይችላል ስለዚህ እንዲህ ያለውን ክፍተት ከወዲሁ ለመከላከል የጉሄን ዝውውር በፍጥነት እና በቻሉት መጠን ለማጠናቀቅ እየሰሩ ይገኛሉ ታዲያ ክሪስታል ፓላስን ለማሳመን ሊቨርፑሎች ካደረጉት ጥረት አንደኛው ገንዘብ መስጠት ነው በተለይ ደግሞ ከኳንሳ ዝውውር የተገኘውን ገንዘብ ለጉሄ ዝውውር ለክሪስታል ፓላስ መስጠትና ተጫዋቹን ወደ አንፊልድ መውሰድ ሊቨርፑሎች ከዘየዱት ዘዴ ወይም ከወሰኑት ውሳኔ አንደኛው ነው። ከዛ ጎን ለጎን ግን ሊቨርፑል በእጁ የሚገኝን አንድ የመስመር ተጫዋች ቤንድዋክ የሚባለውን ለክሪስታል ፓላስ የመስጠት ፍላጎት አለው። ገንዘብ ሲደመር ይህንን የመስመር ተጫዋች ለክሪስታል ፓላስ ሰጥተው ማርክ ጉሄን መውሰድ፣ ይሄንን ዘሰን ነው ያስነበበው። እንግዲህ እንግሊዝን ብሔራዊ ቡድን ወክሎ በተወሰኑ ጨዋታዎች ላይ ሲጫወት የምናውቀው ጉሄ በእንግሊዝ ፕሪሚየር ሊግ ጥሩ ከሚባሉት የመሃል ተከላካይ ተጫዋቾች መካከል አንደኛው ነው። ይህንን ተጫዋች ለመውሰድ በአብዛኛው በክለቡ በክሪስታል ፓላስ በኩል ፍላጎት ያላቸው ክለቦች 50 ሚሊዮን ፓውንድ ሊከፍሉኝ ይገባል ይላል። ሊቨርፑል ደግሞ ያንን ያህል ገንዘብ ለመክፈል ፈቃደኛ አይደለም። የተጫዋቹ ዝውውር ግፋቢል 40 ሚሊዮን ፓውንድ ቢያስወጣኝ ነው የሚል እምነት አለው። ነገር ግን ይህንን የ40 ሚሊዮን ፓውንድ ይበቃሃልና፣ ለተጫዋቹ ዝውውር 50 ሚሊዮን ፓውንድ ነው የምፈልገው የሚለውን የሁለቱ ክለቦች የድርድር ስሜት ወይ በድርድር ወቅት የተነገረውን ነገር ለማጥበብ ነው የመስመር ተጫዋቹን ቤንዶዋክን ለመስጠት ሊቨርፑል እንደ ሀሳብ ይዞ የመጣው ታዲያ። ይሁን እንጂ ሄድዋክ የሚባለው ተጫዋች በተጠናቀቀው የውድድር ዓመት በሻምፒዮንሺፕ ደረጃ ነው የተጫወተው። የተጫወተው ለሜድልስ ብራ ነው። ሶስት ጎሎችን አስቆጥሯል። ሰባት ለጎል የሚሆኑ ኳሶችን ሰጥቷል። ይሄንን ተጫዋች አሁን የማርክ ጉሄ ዝውውር አካል አድርጎ ሊቨርፑል ለክሪስታል ፓላስ ልስጥ አለ እንጂ ክሪስታል ፓላሶች ራሳቸውን ለማጠናከር አይናቸውን አሳርፈውባቸው ከነበሩ ተጫዋቾች መካከል አንደኛው ቤን ዶዋክ ነው፣ የሊቨርፑል ነው። ግን በሊቨርፑልና በተጫዋቹ መካከል የሚኖረው ግንኙነት ረጅም ዓመት የሚቀጥል አይደለም። ውላቸውን እያጠናቀቁ ስለሚገኙ ከክሪስታል ፓላስ ፍላጎት ተነስተው ክሪስታል ፓላስን ያስደስትልን ይሆናል፣ እንዲስማማም ሊገፋፋው ይችላል ያሉትን ተጫዋች እንስጥ ነው ያሉት። በነገራችን ላይ ይህ ተጫዋች ለስኮትላንድ ብሔራዊ ቡድን ስድስት ጊዜ የመጫወት እድል አግኝቶ በጣም ጥሩ አገልግሎት ከሰጡ ተጫዋቾች መካከል አንደኛው ነው። ጃሬል ኳንሳ ከሊቨርፑል ስለወጣ በተከላካይ ክፍል ምንም አይነት መሳሳት እንዳይኖር በአንድ በኩል፣ በሌላ በኩል ቅድም እንዳልነው። የኢብራሂማ ኮናቴ እና የሊቨርፑል መለያየት ላይቀር ስለሚችል ተዘጋጅቶ መጠበቅን መርጠዋል። ሊቨርፑሎች ገንዘብ ሲደመር ቤንድዋክን እንስጥና ማርክ ጉሄን ስጡን እያሉ ነው ለ ክሪስታል ፓላስ። የሌላኛው ዘገባ የሚሆነው እንግዲህ ከሰዓት በኋላ ምናልባትም ሌት አፍተኑን ላይ እየመሻሸ እያለ እነ ቢቢሲ ሰበር ዜና ብለው መረጃ ይዘው ወጥተዋል። ቢቢሲ ሁለት ሰበር ዜናዎችን ነው ያወጣው። አንደኛው በቀጥታ አርሰናልን የሚመለከት ሌላኛው ደግሞ በማንቸስተር ዩናይትድ ጉዳይ ላይ ነው። ሌላው ባለሰበር ዜና ደግሞ ዴይሊ ሜል ነው። የዴይሊ ሜል ሰበር ዜና ደግሞ ማንቸስተር ዩናይትድን ይመለከታል። በሰበር ዜና የተነገሩት አርሰናልን እና ማንቸስተር የሚመለከቱትን መረጃዎች ወደ እናንተ ወደ ማድረስ እንሄድ። እንግዲህ ረጅም ጊዜ ፈጀ፣ የማንቸስተር ዩናይትድን ስምና የብሪያን ኤምቤሞን ስም አንድ ላይ ስናነሳ ብሬንትፎርድን ለቆ ማንቸስተር ዩናይትድን መቀላቀል ተጫዋቹ ይፈልጋል። ይህንን መልእክት ለብሬንትፎርድ ተናግሯል። ይሄንኑ መልእክት ሌላ ፈላጊው ለሆነው ለቶተንሃም ስፐርስም ነግሯል። እኔ ብሬንትፎርድን ለቅቄ የምወጣው ማንቸስተር ዩናይትድን ለመቀላቀል ከሆነ ብቻ ነው ብሎ ተናግሯል። ይህን ያህል ጠንካራ ፍላጎት አለው ብሪያን ምቤሞ ማንቸስተር ዩናይትድን ለመቀላቀል። ታዲያ በብሬንትፎርድና በማንቸስተር ዩናይትድ መካከል የተጫዋቹን ዝውውር በተመለከተ እስካሁን ድረስ ስምምነት ላይ አልተደረሰም። መጀመሪያ 55 ሚሊዮን ፓውንድ ማንቸስተር ዩናይትድ አቀረበ፣ ብሬንትፎርድ ውድቅ አደረገው። ከዛ ማንቸስተር ዩናይትድ 55 ሚሊዮን ፓውንድ የዝውውር ክፍያ፣ 7.5 ሚሊዮን ፓውንድ ደግሞ የልጁ አገልግሎት እየታየ የሚከፈል ብሎ በድምሩ 62.5 ሚሊዮን ፓውንድ ከተጫዋቹ ዝውውር ታገኛላችሁ ይሄም ይበቃችኋል፣ እናም የምፈልገውን ተጫዋች ብሪያን ምቤሞን ስጡኝ አለ ማንቸስተር ዩናይትድ። ትንሽ ቀናትን ወሰደና ብሬንትፎርድ የለም፣ ሁለተኛውን የዝውውር ጥያቄያችሁንም አልተቀበልኩትም አለ። ቀን በነበረው ፕሮግራማችን ላይ ለመጥቀስ እንደሞከርነው ፋብሪዚዮ ሮማኖ የማንቸስተር ዩናይትድ ባለስልጣናት ኤምቤሞ ማን ዩናይትድን እንደሚቀላቀል እርግጠኞች ናቸው፣ ይህንን በኮንፊደንስ ነው የሚናገሩት የመረጃ ምንጮቼ ነገሩኝ ብሎ ያስቀመጠው ነገር በዝውውር ሂሳብ ላይ ብቻ አይደለም። የማንቸስተር ዩናይትድ እና የብሬንትፎርድ ድርድር እየቀጠለው ይልቁንም የውላችን ስትራክቸር ምን ይሁን የሚለው ላይ ያወራሉ አከፋፈሉ እንዴት ይሁን፣ ኢንስቶልመንቱ እንዴት ይሁን የሚለውንና ተያያዥ ጉዳዮችን በዝርዝር እየተመለከቱ በነዚህ በዝርዝር በሚታዩት ጉዳዮች ላይ ማንቸስተር ዩናይትድ ካለበት ፋይናንሻል ሊሚቴሽን አንጻር ሴፍ መሆን ስለሚፈልግ ከብሬንትፎርድ ጋር በተደጋጋሚ እያወራ ነው። ታዲያ ሰበሩ ዜና ምንድን ነው የተነገረው? የተለየ ነገር ምንድን ነው ያላችሁ እንደሆነ አሁን የምናነሳው ነው። ሰበር ተብሎ የተነገረን እንግዲህ ሰበሩ ዜና ምንድን ነው ቀደም ሲል በለጠፍናቸው የተለያዩ መረጃዎች ስር ኤምቤሞን በተመለከተ አዲስ ነገር የለም ወይ ላላችሁን የማንቸስተር ዩናይትድ ደጋፊዎች አዲሱን ነገር ልትሰሙት ነው። በይፋ በክለቡ ከፍተኛ ባለስልጣን የተነገረውን መረጃ ነው ቢቢሲ ሰበር ብሎ ያወጣው። እንግዲህ የብሬንትፎርድ የፉትቦል ዳይሬክተር እንግዲህ በፉትቦል ዳይሬክተር ደረጃ ያሉ የክለቡ ባለስልጣን ወጥተው በብሪያን ኤምቤሞ ወቅታዊ ጉዳይ ዙሪያ ለቢቢሲ ሲናገሩ በእርግጥም የሰበር ዜና ነው። ምንድን ነው እየተከናወነ ያለው? እንደዚህ አሉ እንደዚህ እየተባለ ነው ከሚለው ወጥተን በትክክል ከዋናው ሰው ከዋናው ባለታሪክ እንዲህ ያለውን መረጃ ስንሰማ የብሬንትፎርድን ግልጽ ያለ አቋም እናውቃለን። ስለ ብሪያን ኤምቤሞም የተሟላ መረጃ እንዲኖረን እድል ይገኛል። ታዲያ የብሬንትፎርድ ዳይሬክተር ኦፍ ፉትቦል ፊል ጋይልስ ይባላሉ። እኚህ ሰው ለቢቢሲ የተናገሩት ነገር ብሪያን ኤምቤሞን የምናዘዋውረው ወይም ለማንቸስተር ዩናይትድ የምንሰጠው ትክክለኛው ስምምነት ላይ የሚያዋጣን ስምምነት ላይ የደረስን እንደሆነ ብቻ ነው የሚል አስተያየትን ሰጥተዋል። እዚህ የሚያዋጣ ተገቢ የምንለው ስምምነት ላይ ካልደረስን

ብሬንትፎርድ ጋር ይቀጥላል። ከብሬንትፎርድ ጋር የመቀጠሉን አማራጭ ከጨዋታ ወይም ከምርጫ ውጪ አታድርጉት የሚል አስተያየትን ሰጥተዋል። ይህንን ካሉ በኋላ ግን በዝርዝር የተመለከቱት ነገር ለእናንተ ምን ስሜት ሊፈጥር እንደሚችል ባላውቅም የሰውየውን ሀሳብ በዝርዝር ልንገራችሁ። የመጀመሪያው በብሪያን ኤምቤሞ የዝውውር ጉዳይ ላይ የተለየ አዲስ ያደገ የጨመረ የተለወጠ ነገር የለም ብለዋል። ይሄ ትልቅ ዜና ነው። ዜር ዝ ኖት ሶ ማች ፕሮግረስ ዊዝ ኤምቤሞ ብለው ቃል በቃል ለቢቢሲ የፉትቦል ዳይሬክተሩ ተናግረዋል። ጋይልስ ይባላሉ። ይህንን ካነሱ በኋላ የሚገርም የውድድር ዓመትን ስለ ማሳለፉ አነሱ። የ2425 የውድድር ዓመት የብሪያን ኤምቤሞ ምርጥ ዓመቱ ሊባል ይችላል። ስለዚህ ምርጥ የውድድር ዓመት ከማሳለፉ አንጻር ይላሉ የፉትቦል ዳይሬክተሩ በጣም ትልልቅ የሚባሉ ፍላጎቶች በተጫዋቹ ዙሪያ እንደሚፈጠር እንገምት ጠብቅ ነበረ ደግሞም ተፈጥሯል። ብራያን ኤምቤሞን ያሉ በእሱ ላይ ፍላጎት ያሳደሩ በጣም ብዙ ክለቦች ወደኛ መጥተዋል የሚለውን ነገር ያነሳሉ። እሱም ቢሆን ይሉና ደግሞ ምን ይላሉ? እሱም ራሱ ብራያን ኤምቤሞን ቢሆን ፍላጎት አለው። በቀጣይ የእግር ኳስ ሕይወቱ ምን ይሁን የሚለውን በተመለከተ የራሱ አይዲያ አለው። የት ላይ መድረስ ይፈልጋል፣ እንዴት የእግር ኳስ ሕይወቱ እንዲቀጥል ያስባል ይመኛል የሚለውን በተመለከተ የራሱ የሆነ አመለካከት አለው። እሱ በሚገኝበት የእግር ኳስ ደረጃ እንዲህ ያለውን አመለካከት እንዲህ ያለውን ምርጫ ቢይዝ አንድም መብቱ ነው፣ ሁለትም ደግሞ የሚጠበቅ ነው የሚለው አስተያየትን ሰጥተዋል። ይሄንን የልጁን ፍላጎት እናም በእኛ በኩል ያለውን አቋም በተመለከተ በየዕለቱ ወይም በጣም በተደጋጋሚ በቋሚነት እየተነጋገርን በቋሚነት መረጃ እየተለዋወጠን እንገኛለን፣ እኛና ኤምቤሞ፣ እኛና የኤምቤሞ ተወካዮች ብለዋል ለቢቢሲ የብሬንትፎርዱ የፉትቦል ዳይሬክተር። አሁን ባለበት ሁኔታ የብሬንትፎርድና የኤምቤሞ ድርድር፣ የኤምቤሞና የብሬንትፎርድ ውይይት ጥሩ መስመር ላይ ይዞ እየቀጠለ ነው ነገር ግን ከማንቸስተር ዩናይትድ ጋር በተያያዘ ምንም አይነት ስምምነት ላይ አልደረስንም። ስለዚህ እሱ አሁን ስምምነት ላይ ስላልደረስን ወይም የተደረሰበት ምንም አይነት ስምምነት ስለሌለ ከብሬንትፎርድ ስለ መልቀቁ ልንናገር አንችልም፣ የሚል አስተያየትን ሰጥተዋል። እናም ደግሞ ከብሬንትፎርድ ጋር መቆየት በሚቀጥለው የውድድር ዓመት የማይቻል አድርጋችሁ አትረዱት። ከተስማማን ብሬንትፎርድን ለቆ ሊሄድ ይችላል። ካልተስማማን ደግሞ ከኛ ጋራ ይቆያል። እሱን የመሰለ ተጫዋች ማቆየት በፍጹም ኪሳራ ሊሆን አይችልም የሚል አስተያየትን ሰጥተዋል። ይህንን ካሉ በኋላ እስካሁን ድረስ እሱን ከሚፈልጉት ክለቦች ጋር የተደረሰ ስምምነት የለም። ነገር ግን ትክክለኛው ስምምነት የሚመጣ ከሆነ ለእኛም ለሌላውም ክለብ የሚያዋጣ ደረጃ ላይ መድረስ የምንችል ከሆነ በመደራደር ግን የልጁ ፍላጎት ይሳካል የሚል አስተያየትን ሰጥተዋል። አሁን ከብሬንትፎርድ ምርጥ ተጫዋቾች መካከል አንደኛው ብሪያን ኤምቤሞ ነው። ምርጡን ተጫዋቻችንን ማቆየት ኪሳራ አይደለም። አሁን አልተስማማንም፣ ግን እየተደራደርን ነው፣ ግን እያወራን ነው ብለዋል። ሰበር ዜና አንድ ይሄ ነው። የዋናው የብሬንትፎርድ የሻጩ ክለብ የፉትቦል ዳይሬክተር በብሪያን ኤምቤሞ በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ በግልጽ ለቢቢሲ የተናገሩት ነገር ነው። ማንቸስተር ዩናይትድን ስላነሳን የዴይሊ ሜልን ሰበር ዜና ደግሞ እንንገራችሁ። ማንቸስተር ዩናይትድን የሚመለከት ነው። ማንቸስተር ዩናይትድን በተመለከተ ዴይሊ ሜል ምሽት ላይ ሰበር ዜና ብሎ ያወጣው ማንቸስተር ዩናይትድ የፊት መስመሩን ለማጠናከር ይሰራል እንግዲህ ማቲያስ ኩኛን የራሱ እያደረገ ነው። የብሪያንን ቤሞ ዝውውር ስለመጠናቀቁ የማንቸስተር ዩናይትድ ሰዎች በራሳቸው ይተማመናሉ ተብሎ እየተነገረ ነው የሚገኘው። ከነዚህ ሁለት ተጫዋቾች በተጨማሪ ግን ራስመስ ሆይሉንን መሸኘት የሚቻል ከሆነ፣ በተለይ ኢንተር ሚላን ራስመስ ሆይሉንን የሚወስድልን ከሆነ፣ ማንቸስተር ዩናይትድ በሱ ቦታ ሌላ ተጫዋች ማምጣት ያስባል። ያ ተጫዋች ኦሌ ዋትኪንስ እንዲሆን ማንቸስተር ዩናይትድ በይፋ ከአስቶን ቪላ ጋር ድርድር ጀምሯል ይላል ሰበር ዜናው። ስለዚህ ኦሌ ዋትኪንስ ወደ ኦልትራፎርድ እንዲሄድ የታሰበው በሁለት ኮንዲሽኖች ላይ ተመስርቶ ነው። አንድ፣ ራስመስ ሆይሉን ማንቸስተር ዩናይትድ ለቆ የሚወጣ ከሆነ ይህ ተጫዋች በ2024/25 የውድድር ዓመት ለማንቸስተር ዩናይትድ በፕሪሚየር ሊግ አራት ጎሎችን ብቻ ያገባ አንደር ፐርፎርም አድርገዋል ከሚባሉት የክለቡ ተጫዋቾች መካከል አንዱ እንደሆነ የሚነ የነገረበት ተጫዋች ነው፣ ራስመስ ሆይሉን። ይህንን ተጫዋች ማንቸስተር ዩናይትድ ከአታላንታ በሰባ ሚሊዮን ፓውንድ ነው የራሱ ያደረገው። ይህንን ተጫዋች የሚወስድለት ክለብ እየፈለገ ነው። በነገራችን ላይ በጣም በቅርቡ ማንቸስተር ዩናይትድ ለምን ለመሸጥ ተቸገረ ብለን ደግሞ የሆኑ መረጃዎችን ወደ እናንተ ይዘን እንመጣለን። በጣም በጣም በጣም እያቃተው ነው። የማይፈልጋቸው ተጫዋቾች ብዙ ናቸው። የማይፈልጋቸውን ተጫዋቾች መሸኘት እና መሸጥ ግን በጣም ነው የተቸገረው። ከታይለር ማሌሲያም እዚህ ችግር ውስጥ እንደገና ተደርቧል። የሚወስዳቸው የለም፣ የሚፈልጋቸው የለም። ማንቸስተር ዩናይትድ ደግሞ እነሱን ይዞ መቀጠል አይፈልግም። ራስመስ ሆይሉንም እዚህ ተርታ ውስጥ እየገባ ሊሆን ይችላል። ስለዚህ ራስመስ ሆይሉንን አሰናብቶ ኦሌ ዋትኪንስን በሱ ቦታ ማስፈረም እና የራሳቸው ማድረግ ይፈልጋሉ። ይሄ ኮንዲሽን አንድ ነው። ሁለተኛው ኮንዲሽን የማንቸስተር ዩናይትድና የአስቶን ቪላን ስምምነት የምናውቀው ነው። አስቶንቪላና ቪላ ና ማንቸስተር ዩናይትድ ማርከስ ራሽፎርድን ለስድስት ወራት ተዋውሰው ነበረ። ለስድስት ወራት ሲዋዋሱ የተዋስከውን ራሽፎርድ የወደድከው እንደሆነ በአርባ ሚሊየን ሚሊዮን ፓውንድ ትገዛዋለህ ብሎ ማንቸስተር ዩናይትድ ለአስቶንቪላ ቪላ ቃል ገብቷል። አስቶንቪላ ቪላ ግን ራስመስ ማነው ማርከስ ራሽፎርድን ቢወደውም በአርባ ሚሊዮን ፓውንድ ተጫዋቹን የመውሰድን አማራጭ ሊጠቀምበት አልፈለገም። ግን አሁንም ካገኘ እድሉን መዋስ ያስባል። ስለዚህ ማንቸስተር ዩናይትዶች ምን ሀሳብ ይዘው ነው የአስቶንቪላን ሰዎች እያነጋገሩ ያሉት? ማርከስ ራሽፎርድን የምትፈልጉት ከሆነ በማርከስ ራሽፎርድና በኦሌ ዋትኪንስ ልናከናውነው የምንችለውን መለዋወጥ ለምን አታስቡበትም? ብለዋቸዋል። ስለዚህ ስዋፕ ዲል ሊኖር ይችላል ማለት ነው። ኦሌ ዋትኪንስ ወደ ማን ዩናይትድ እንደዚሁ ማርከስ ራሽፎርድ ወደ አስቶን ቪላ። ማን ይጠቀማል? ማን ይጎዳል? ለማን ማን ምን ይጨምራል? የሚለውን እንግዲህ ክለቦቹ የሚያወሩበት ይሆናል። እንግዲህ ማንቸስተር ዩናይትድ ለቆ መቀላቀል የሚፈልገው ማርከስ ራሽፎርድ ባርሴሎናን ነው። ይቻላል ወይ ይህንን ማሳካት የሚሆን ነው ወይ የሚለውን እርግጠኛ መሆን አንችልም። ነገር ግን ማንቸስተር ዩናይትድ እና አስ ስቶን ቪላ በግልጽ በግልጽ በኦሊ ዋትኪንስ ማርከስ ራሽፎርድ ዙሪያ መነጋገር ጀምረዋል። የሁለቱ ክለቦች ባለስልጣናት እያወሩ ነው። ይሄ ነው ዴሊ ሜል ሰበር ብሎ የነገረን ዜና። በነገራችን ላይ አስቶንቪላ በፕሮፊት ሰስተናብሊቲ ሩል ስጋት ውስጥ ናቸው ከሚባሉት የፕሪምየር ሊጉ ክለቦች መካከል አንዱ ነው። ለዛ ነው ዛሬ ሰኔ 30 በፈረንጆቹ 2025 ከመጠናቀቁ በፊት የሴት ቡድኑን 60 ሚሊዮን ፓውንድ ቡድኑን እንዳለ በ60 ሚሊዮን ፓውንድ ለህት ኩባንያው የሸጠው 60 ሚሊዮን ፓውንድ አግኝቻለሁ። ይሄው በፕሮፊት ኤን ስስቴናቢሊቲ ሩል ገቢና ወጪን ስታሰሉት ይሄ 60 ሚሊየን ፓውንድ ያድነኛል ብሎ የሴት ቡድኑን እንዳለ የሸጠ ነው። ከዋናው የወንዶች ቡድኑ ደግሞ የተወሰኑ ተጫዋቾችን ለመሸጥ ይገደዳል ነው ለዚህ ነው። እና ኤሚሊያኖ ማርቲኔዝ እና ኦሌ ዋትኪንስ አስቶን ቪላ የሚፈልጋቸው ክለብ ከመጣ ጥሪያቸውን ሊያዳምጥ ዝግጁ ነው የሚባለው። የሚሆን የሚሳካ ከሆነ ኤሚሊያኖ ማርቲኔዝ እና ኦሊ ዋትኪንስ እንደገና አብረው ይጫወታሉ። አሁን ባስቶን ቪላ ማሊያ ሳይሆን በማንቸስተር ዩናይትድ ቀዩ ማሊያ። አርሰናልን የተመለከተውን የሁለተኛውን ሰበር ዜና እንየው። በአሁንም በኒሁ የብሬንትፎርድ የፉትቦል ዳይሬክተር የተነገረ የተገለጸ ነው የአርሰናል ሰበር ዜና። ይህንን ሰበር ዜና ይዞ የወጣው ቢቢሲ ነው። ቀደም ሲል በዩቲዩብ ገጻችን ላይ ባስቀመጥንላችሁ መረጃ አርሰናል የአንድን ተጫዋች ዝውውር ሊያጠናቅቅ እንደሆነ፣ ይሄ ዝውውሩ የሚጠናቀቀው ተጫዋች ደግሞ ኖርጋርድ እንደሆነ ይሄ ተጫዋች ከብሬንትፎርድ አርሰናልን ለመቀላቀል የሚያስፈልገው ነገር በሙሉ ተጠናቋል ወይ ነገ ወይ ከነገ የሕክምና ምርመራውን ያደርጋል። በዚሁ ሳምንት አርሰናል የተጫዋቹን ዝውውር መጠናቀቅ ለሚዲያና ለደጋፊዎቹ ይፋ ያደርጋል ተብሎ እንደሚጠበቅ ነግረናችሁ ነበረ። ይሄንን በተመለከተ ነው እንግዲህ ሰበሩን ዜና የክለቡ የእግር ኳስ ዳይሬክተር ለቢቢሲ የነገሩት እኛም አልተሳሳትንም የአርሰናል እና የብሬንትፎርድ በተጫዋቹ ዝውውር ዙሪያ የሠራውት ሥራ፣ የደረሱበት ስምምነት፣ ዝውውሩ አሁን የሚገኝበትን ወቅታዊ ሁኔታ የፉትቦል ዳይሬክተሩ አረጋግጠዋል። ፊል ጋይልስ አርሰናል ተጫዋቹን እየወሰደው ነው። ተጫዋቹንም ይቅናው ብለው እየመረቁ ይገኛሉ። የብሬንትፎርድ ዳይሬክተር ኦፍ ፉትቦል የተናገሩትን ነገር እንዳለ ቃል በቃል ለማስቀመጥ እንሞክር። በነገራችን ላይ ቢቢሲም እኛም ከዚህ በፊት በተደጋጋሚ ስንል እንደነበረው 15 ሚሊዮን ፓውንድ ሲደመር አድ ኦንስ አርሰናልና ና ብሬንትፎርድ ለተጫዋቹ ዝውውር የደረሱበት ስምምነት ነው። ዴንማርካዊው የመሃል ሜዳ ተጫዋች የአርሰናልን ማሊያ ይለብሳል። ምክንያቱም ተጫዋቹም አርሰናልን ቀላቀል ይፈልጋል። በአርሰናል እና በተጫዋቹ መካከል ልዩነት አይፈጠርም። ልጁ ከአርሰናል የሚጠብቀው ደሞዝ፣ አርሰናል ከልጁ የሚጠብቃቸው ነገሮች ላይ መጀመሪያ ማውርተዋል፣ ባወሩትም ደግሞ ስምምነት ላይ ደርሰዋል ስንል ነበረ። ታዲያ ይሄንን ጉዳይ በተመለከተ ከጋዜጠኞቹ ለቀረበላቸው ጥያቄ ጋይልስ ሲናገሩ፣ የብሬንትፎርዱ የእግር ኳስ ዳይሬክተር ተደጋጋሚ የሚባል ድርድር ላይ ነበርን አሉ። ባለፈው ሳምንት ምናልባትም ባለፉት አስር ቀናት ከአርሰናል ጋር የኖርጋርደን ዝውውር በተመለከተ በተደጋጋሚ ስንነጋገር ቆይተናል። አሁን ላረጋግጥላችሁ የምችለው ነገር እስካሁን ድረስ ዝውውሩ አልተጠናቀቀም እንጂ አቅጣጫው ወደዚያው ነው፣ ወደ ማለቁ ነው። አርሰናል ተጫዋቹን አግኝቶታል የሚል አስተያየትን ነው ሰውየው የሰጡት። እንግዲህ ይሄ የቀሩ ጥቂት ነገሮች ከተጠናቀቁ በኋላ የቀሩ ጥቂት ነገሮች ማለት ቀደም ሲል ስንነግራችሁ እንደነበረው የሕክምና ምርመራ ማድረግ፣ የሕክምና ምርመራውን በተሳካ ሁኔታ ማጠናቀቅ ከተጠናቀቀ በኋላ ዜናውን ትሰሙታላችሁ። ይሄ ተሳክቶ ዝውውሩ የሚጠናቀቅ ከሆነ ደግሞ ለተጫዋቻችን ለምርጡ አምበላችን ለኖርጋርድ ትልቅ ዜና ትልቅ የምስራች ይሆናል በጉብዝናው ጥረቱ ያገኘው ስኬት ነው። ከብሬንትፎርድ ወደ አርሰናል ተጫዋችነት መቀየር ለእኛ ለብሬንትፎርዶች በጣም ምርጡ አምበላችን ነበረ ኖርጋርድ የሚል አስተያየትን ሰጥተዋል። አሁን ታሪኩ እንዴት እንደሚቀጥል በጥቂት ቀናት ውስጥ እንየው ብለዋል። የሕክምና ምርመራው ይደረግ የሕክምና ምርመራው ውጤት ይታወቅ የሚል ነው እንጂ በብሬንትፎርድ እና በአርሰናል መካከል ማለቅ ያለበት ነገር በሙሉ አሁን አልቋል። ሁሉም ነገር ተጠናቋል። የቀረው ተመርምሮ ደህና መሆኑን ማረጋገጥ ብቻ ነው፣ ያልናችሁ ነው የሆነው። ያልናችሁን ነው ሰውየው ጋይልስ በሚዲያ ወጥተው የተናገሩት። አርሰናል ነገ ወይ ከነገ ወዲያ የተጫዋቹን ሕክምና ያደርጋል። በዚሁ ሳምንት ኖርጋርድ የአርሰናል ተጫዋች ሆነ ሲባል ትሰማላችሁ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ሁሉ ለእናንተ ይሁን። ይህንን ቻናል ሰብስክራይብ አድርጉት፣ ሊንኩን አጋሩና እንብዛ። ኢትዮጵያ ለዘለዓለም ትኖር።